ዒድብን ሙሰይብ ሆይ ዛሬ ዚህ ቡንያ ላይ አ እንዳያገናኘን የጀነት ገበያም ላይ እንዳያገናኘኝ፣ አንጠይቀዋለሁአልኛ ከዛ በኋላ ስዒድ ብ ሙሰይብ ምናሉ አፊሃ ሱቁን ጀነት ውስጥ ገበያ ብዬ ጠየኳቸዋል። ንም አዎ ነቢዩ ሰላም እኛና የነሱ ልዩነት ነው። ብዙ ሰው በተለይ ባለንበት ዘመን የመሰለውን ነው የሰማውን ነው የሚያወራው። የሀዱራ ወሬ ሰነድ የሌለው ነው ደጋጎች እንዲያሉ ሼሆች እንዲያሉ ነው። ሰነድ ያለው ከሆነ ከቁርአን ጋር ሀዲት ጋር የሚገጥሙ ከሆነ ችግር የለም። እንዲሁ የምርቃና ከሆነ ግን ጠር ነው። በተለይ አኼራ ጉዳይ ላይ ሲሆን፣ ለይሰ ዩባዑ ፊሃ ሸይን ወላ ይሽታ፣ የሚገዛ የሚሸጥ ነገር የለም። እዚሁ የገዙ ብልሆች ሸጠው ላይ ተነሥተው ሰግደው ጾመው ሰደቃ ሰጥተው ሐጅ አድርገው ዝምድና ቀጥለው ለአላህ ብለው የበደላቸውን ይቅር ብለው ምላሳቸውን አይናቸውን ጆሯቸውን ብልታቸውን ጠብቀው ዋጋውን የከፈሉ ሰዎች ብቻ የሚገቡት ገበያ ነው። ለይስ መን የ ር በ ማ ን እብነ ቢ ሓተም ከዚህ አንቀጽ ጋር አያይዘው ስለ ጀነት ገበያ ተናግራል።

የጀነት ገበያም ላይ እንዳገናኘኝ አላህን ጠይቀዋለሁ አሉኛ ከዛ በኋላ ሰዒድ ብን ሙሰይብ ምናሉ አሉ አወፊሃ ሱቁን ጀነት ውስጥ ገበያ አለ እንዴ ሱቅ አለ እንዴ ብዬ ጠየቅኳቸዋል ቃለ ንዓም አዎ ነቢዩ ዓለይሂ ሰላቱ ወሰላም ነግረውኛላ የእኛና የእነሱ ልዩነት እዚህ ጋ ነው ብዙ ሰው በተለይ ባለንበት ዘመን የመሰለውን የሰማውን ነው የሚያወራው የሐድራ ወሬን ሰነድ የሌለው ደጋጎች እንዲያሉ ሼኾች እንዲያሉን። ሰነድ ያለው ከሆነ ከቁርአን ከሀዲስ ጋር የሚገጥም ከሆነ ችግር የለም። እንዲሁ የምርቃና ከሆነ ግን ከጠር ነው። በተለይ የአኺራ ጉዳይ ላይ ሲሆን፣ አቡ ሁረይራ አዎ ሱቅ አለ ነቢ ስላ ሰላም ነግረውኛል። ኢዛ ደኸሉ ፊሃ የጀነት ሰዎች ጀነት ሲገቡ እንደየስራቸው በየደረጃቸው ይመደባሉ ያርፋሉ። ከዚያ በኋላ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 አላህን እናየዋለን እንደብዬ ጠየቅኳቸው። አቡ ሁረይራ ነቢዩ ዐለይሂ ሰላም አዎ፣ ፀሐይ ይታያል አይታይም ብላችሁ ትጨቃጨቃላችሁ? እንደ አስራ አራተኛው የአስራ አምስተኛው ለሊት ጨረቃ ይታያ ይታያል አይታይም ብላችሁ ትጨቃጨቃላችሁ? እንደ አያጨቃጭቅም። ፀሐይ በይፋ ነው የሚታየው። የአስራ አራተኛው የአስራ አምስተኛው ለሊት ጨረቃ በይፋ ነው የሚታየው። ለእናንተ እይታን በእይታ ለመመሰል ነው የሚታየውን አላህን ከሚታየው ጨረቃ ጋር፣ ፀሐይ ጋር ለመመሰል ሳይሆን ፀሐይ ጨረቃን ማየት ለእናንተ አጠራጣሪ እንዳልሆነ ሁሉ አላህ እንደሚታየም አትጠራጠሩ። እናንተ ፀሐይ ጨረቃን ለማየት እንደማትሻሙት እንደማትጨናነቁት አላህ ለማየት ሚቅያም ግን አትጨናነቁም። ተጠጋልኝ፣ ከለልከኝ፣ ከለልከኝ አትባባሉማ። ከዛ በኋላ ነቢያችን ሰላቱ ወሰላም ሁሉም ተሰብስበው አላህ ፊት ተባረከ ወተዓላ ይቆማል። እገሌ የገሌ ልጅ ሆይ በዚህ በዚህ ቀን ይሄን ይህን አይነት ወንጀል ሰርተሃል ይለዋል።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 አላህ ተባረከ ወተዓላ ባሮቹን ተነሱ ወዳዘጋጀ ሁላችሁ መከበሪያችሁ ሂዱ ይላቸዋል። የፈለጋችሁትን ውሰዱ ይላቸዋል። ሁዙ ሁ መሽታሂቱ አላን ካጁ በኋላ ሲበተኑ ወደየ ማረፊያቸው ሲሄዱ ተነሱ ወዳዘጋጀ ሁላችሁ ክብር ሂዱ ሁላችሁም የፈለጋችሁትን ውሰዱ ይባላሉ። ከዛ ብሁሬራ ጨዋታውን ወደ ራሳቸው ዘሩት በባለ በባለተስፋ አማኝ ልብ ፈናእቲ ሱቃ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 የወደድነውን የመረጥነውን መላይኮዎች ተሸክመው ይህ ይወስዱልናል። ለይሰ ዩባዑ ፊሃ ሸይኡን ወላ ዩሽታ የሚገዛ የሚሸጥ ነገር የለም። እዚሁ የገዙ ብልሆች ሸጠው ሌሊት ተነስተው ሰግደው ጾመው ሰደቃ ሰጥተው ሐጅ አድርገው ዝምድና ቀጥለው ለአላህ ብለው የበደላቸውን ይቅር ብለው ምላሳቸውን አይናቸውን ጆሯቸውን ብልታቸውን ጠብቀው ዋጋውን የከፈሉ ሰዎች ብቻ የሚገቡት ገበያ ነው። የእውነተኛ ሀብታሞች የዘላለማዊ ሀብታሞች ገበያ ነው።